ጤና አስጥልኝ የተከበራችሁ የሀረር ግሎባል ኔትወርክ ተከታታዮቻችን፣ የዕለቱ መረጃዎች ይዘን ላችሁ ቀርበናል። እንደተለመደው ላይክ፣ ሼር፣ ኮሜንት በማድረግ አጋርነታችሁን ቤተሰብ በመሆን ያሳዩ። የወንድ ልጅ የዘር ፍሬ ወይም ስፐርም ውድድር ሊካሄድ ነው። ለ10 ዓመት ቆጥቦ የገዛው አዲስ ፌራሪ በአንድ ሰዓት ውስጥ ነደደበት። የአልቃይዳ አጋር ቡድን በቤኒን ሰባ ወታደሮችን ገድያለው ሲል አስታወቀ። የአሜሪካ ታሪፍ በኢትዮጵያ የአበባ ላኪዎች ላይ ስጋትን ፈጠረ። ዩክሬንና ሩሲያ ከአሜሪካ ጋር በቢዝነስ መስክ ለመስራት መስማማታቸው ተገለጸ። በዓለም አቀፍ ደረጃ የተመዘገቡ 18 ቅርሶችን ወደ ዲጂታል ለመቀየር እየተሰራ መሆኑ ተገለጸ። ሪያል ማድሪድ የ2025 የላውረንስ ዓመቱ ምርጥ ክለብ ሽልማትን ሲያሸንፍ፣ ስፔናዊው የባርሴሎና ኮከብ ላሚን ያማል የላውረንስ የዓመቱ ተጽዕኖ ፈጣሪ ተጫዋች ተብሎ ተመርጧል። የዛሬው ጥንክራችን በእነዚህ ጉዳዮች ላይ ያተኩራሉ። አብራችሁን ቆዩ።

የዘርፍሬ ፍሬ ወይ ውድድር ሊካሄድ መሆኑ ተገለጸ። አንድ በመርሸታ ባሉ ላይ ያሉት ድርጅቶች ይፋ ባድርገው መረጃ መሰረተም በአለም ለመጀመሪያ ጊዜ የሚካሄደው የወንድ ልጅ የዘርፍሬ ፍሬ ቅድድም ቅድም የፊታችን አፕሪል 25 ማለትም ከቀናት በኋላ በሎስ አንጀለስ ሆሊድ እንደሚካሄድ አስተውቋል። ቅድድሙ የሚዘጋጀው ድርጅቱ በወጣት ሚሊነሮች የተመሰረተ ሲሆን በውድድሩ የደቡብ ካሊፎርኒያ ዩኒቨርሲቲና በሎስ አንጀለስ የሚገኘው የካሊፎርኒያ ዩኒቨርሲቲ ዩኒቨርሲቲ የሚሳተፉበት የስፐርም ዋና ውድድር ይሆናል ተብሏል። ውድድሩ በማይክሮስኮፒክ ካሜራ ስር የሚደረግ ሲሆን ሙሉ ሂደቱም እንደሚቀረጽ ተነግሯል። እንደ አዘጋጆቹ ገለጻ ከሆነ ውድድሩ በሶስት ምዕራፎች ይኖሩታል የተባለ ሲሆን በእግር ኳስ ጨዋታ ጊዜም ብሎም በተለያዩ ስፖርታዊ ክንውኖች ወቅት እንደሚደረገው በኮሜንታተሮች የታገዘ የውድድር ትንተና ይሰጥበታል ተብሏል። አዘጋጆቹ አንዱና የድርጅቱ መስራች የሆነው ኤሪክ ዙም የስፐርም ውድድሩ እንዲውዝም ብሎ ተራ ውድድር አይደለም። የኛ እቅድ ጤናን ወደ ውድድር ማምጣት ነው ብሏል። አክሎም በወንዶች የዘር ፍሬ ዙሪያ ብዙም አይወራም፣ ነገር ግን ሊወራለት የሚገባ ራሱን የቻለ ትልቅ ርዕስ ነው። እኛም እሱን ለማድረግ ነው እየጣርን ያለ ነው ሲል ተደምጧል። ወጣቱ ጃፓናዊ የሙዚቃ ፕሮዲውሰር ሆንኮን ለ10 ዓመታት ቆጥቦ ህልሙ የነበረውን ፌራሪ 458 ስፓይደር መኪና ከገዛ በኋላ ያሽከረክረው በጀመረ አንድ ሰዓት ውስጥ መኪናው ሲነድቅ ቁጭ ብሎ ተመልክቷል። ህልሙ የነበረውንና የሚወደውን ፌራሪ መኪና በገዛበት የመጀመሪያ ቀን መንደዱ ብዙዎችን አሳዝኗል። የ33 ዓመቱ ወጣት መኪናውን በገዛበት በጃፓን ቶኪዮ ውስጥ በሚገኘው በሽቶ ፈጣን መንገድ ላይ እየተደሰተ የነዳው ቢሆንም ደስታው አብሮት የቆየው ለደቂቃዎች ብቻ ነበር። ወጣቱ በዚህ ሳምንት ነበር መኪናውን የተረከበው። መኪናው እንደተረከበም ለሙከራ መንዳት ይጀምራል። በዚህ መሃል ግን በውጭ በኩል ከጎኑ ጭስ ይመለከታል። ከሌላ መኪና የሚወጣ ይመስለውና ችላ ይሏል። አጠግቦ የነበረው መኪና ርቆ ቢሄድም አልተወገደም። ይህን እኔ እየጨሰ ያለው የራሱ አዲስ ፌራሪ መኪና መሆኑን ይጠራጠርና ዳር ይዛል። እየነደደ ያለው በእርግጥም የእሱ መኪና ነበር። ስልክ አውጥቶ ለእሳት አደጋ ይደውላል። እሳት አደጋ እስኪደርስለት ከ20 ደቂቃ ያላነሰ ጊዜ ፈጅቷል። ይህ ሲሆን ምንም ማድረግ ያልቻለው ሆንኮን የገዛው አዲስ ፌራሪ መኪና ሙሉ በሙሉ ሲነድ ቁጭ ብሎ ለመመልከት ተገዷል። ዩክሬንና ሩሲያ ነጋችንን የሚያጠናክረውን የቢዝነስ ስምምነት ለመፈራረም ዝግጁ ሆኗል ሲሉ ተደምጠዋል። ተንታኞች በበኩላቸው ፕሬዚዳንት ትራምፕ ስልጣን ቢያዝኩ በ24 ሰዓት ውስጥ ጦርነቱን አስቆማለሁ ማለታቸውን በማንሳት ቃላቸውን አልጠበቁም፣ ጦርነቱ አልቆመም ሲሉ በተደጋጋሚ እየተቸቸው ነው። አሜሪካ ግን የ30 ቀናት የተኩስ አቁም ስምምነት በእቅድ መልክ አቅርባ የነበረ ሲሆን ዩክሬን ብትቀበለውም በሩሲያ በኩል ተቀባይነት ሳያገኝ መቅረ ማቅረቱ ይታወሳል። ትራምፕ በበኩላቸው በኬቭና በሞስኮ መካከል የሚደረገው ውይይትና ድርድር ፍሬ አልባ ከሆነ አሜሪካ ከአሸማጋይነቷ ትወጣለች ሲሉ ተናግሯል። የቢዝነስ ስምምነቱ ይደረጋል ከሚል ውጪ ማብራሪያ አልተገለጸበትም። ዓለም አቀፍ ደረጃ የተመዘገቡ 18 ቅርሶችን ወደ ዲጂታል ለመቀየር እየሰራ እንደሚገኝ የኢትዮጵያ ቅርስ ባለስልጣን አስታወቀ። ከነዚህም ውስጥ 12 የሚዳሰሱ እንዲሁም ስድስት የማይዳሰሱ ቅርሶች ናቸው ተብሏል። የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር አቶ ኤልያስ ሽኩር እንደገለጹት ባለፉት ዓመታት ተው ለዘርፉ በተሰጠው ትኩረት የቱሪዝም መሰረተ ልማት ስራዎችን ከመዘርጋት ባለፈ ለቅርሶች ትኩረት በመስጠት በሀገር አቀፍ ደረጃ ሰላሳ የሚሆኑ ቅርሶች እድሳት ተደርጎላቸው ወደ ስራ ገብቷል ብሏል። ለቅርሶች የሚደረገው ጥገናና ጥበቃ እንክብካቤ እንዳለ ሆኖ ኢኮኖሚያዊ ፋይዳቸው እንዲሰጡ በየአካባቢው ያለውን ሰላም በማጽናት ረገድ ህብረተሰቡ የሚጠበቅበትን መወጣት አለበት ብሏል። ከጎረቤት ሀገራት የሚያስተሳሰሩ ባህላዊ የሙዚቃ መሳሪያዎች፣ የዳኝነት ስርዓቶች በሀገር አቀፍ ደረጃ ደግሞ እንሰት፣ ቡና እንዲሁም ሸማ ላይ ጥናት እየተሰራ መሆኑንም ጨምረው ገልጸዋል። ቀደምት የሰው ዘር መገኛ የሆነችው ኢትዮጵያ የገዘፈ ታሪክ ባለቤት የበርካታ ቋንቋና ባህል የሰው ሰራሽና የተፈጥሮ ቅርጾች ባለቤት ብትሆንም ዘርፉን አልምቶ ከመጠቀም አንጻር ብዙ ይቀራል ተብሏል። 25ኛው የላውረንስ አሸናፊዎች ሽልማት በስፔን ማድሪድ የተካሄደ ሲሆን ሪያል ማድሪድ የ2025 የላውረንስ ያመቱ ምርጥ ክለብ ሽልማትን አሸንፏል። ስፔናዊው የባርሴሎና ኮኮብ ላሚን ያማል የላውረንስ ያመቱ ተፅዕኖ ፈጣሪ ተጫዋች ተብሎም ተመርጧል። ሌላኛው ስፔናዊ የሜዳ ቴኒስ ኮኮብ ራፋኤል ናዳል የላውረንስ የስፖርት አይከን ሽልማትንም፣ በሴቶች ሲሞን ባይልስ የላውረንስ የአመቱ ምርጥ ስፖርተኛ ሆና ስትመረጥ በወንዶች ኬሊ ላስተር የላውረንስ የው ዝመን ተሸላሚ ሆኗል። በሌሴቶ ስፖርትን ለበጎ አላማ በመጠቀም የሚታወቀው ኪክ ፎር ላይፍ የላውረንስ ስፖርትን ለበጎ አላማ በመጠቀም የአመቱ አሸናፊ ተብሎ ተመርጧል። በወንዶች ዘርፍ የምርኩ ዝላዩ ሙንዲ የላውረንስ የአመቱ ምርጥ ስፖርተኛ ሽልማትን ሲያሸንፍ፣ ዘንድሮ ለ 25 ተኛ ጊዜ በተካሄደው የላውረንስ ሽልማት በሰባት ዘርፎች አሸናፊዎች ተለይተዋል። የአልቃይዳ ተባባሪ ጃማኑ ስርዓት የተሰኘ ታጣቂ ቡድን በሰሜን ቤኒን በሚገኝ ሁለት ወታደራዊ ማዕከሎች ላይ ባደረገው ወረራ ሰባ ወታደሮች መግደሉን ተናግሯል። ይህም ከፍተኛ እልቂት በሀገሪቱ ውስጥ በታጣቂ የተፈጸመ መሆኑን ከስፍራው የሚወጡ ዘገባዎች አመላክቷል። ከቅርብ ጊዜ ወዲህ ከአይኤስና ከአልቃይዳ ጋር ያላቸው ቡድኖች ከሰሃል ክልል አልፎ ወደ ሰሜን ግዛቶች በማስፋፋታቸው የምዕራብ አፍሪካ ግዛትና የባህር ዳርቻዋ ቶጎ ተከታታይ ጥቃት ደርሶባቸዋል። የቤኒን ጦር ቃል አቀባይ ኢቤኔዘር ሆፎንጋ በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። ታጣቂ ቡድን የሰጠው መግለጫ እንደሚያሳየው ከሆነ በቤኒን ሰሜናዊ ምስራቅ ካንዲ ግዛት ከዋና ከተማዋ ኮቶኑ 500 ኪሎ ሜትር ርቃ በምትገኘው አሊቦሪ ውስጥ በሚገኙ ሁለት ወታደራዊ ማዕከሎች ላይ በፈጸሙ ጥቃት ሰባ ወታደሮች ተገድለዋል። የሳህል ታጣቂ ቡድኖች እንቅስቃሴ ስር ከመስደዱ በፊት በ2000 12 በሰሜን ማሊ የቱዋሬግ አመፅ የተጀመረ ጊዜ ነበር። የፕሬዚዳንት ዶናልድ ትራምፕ አስተዳደር የጣለው አዲስ ታሪፍ በአፍሪካ አበባ ላኪዎች ላይ ተጽዕኖ እያሳደረ መሆኑ ተገለጸ። በተለይም ባለፉት ጥቂት ዓመታት በአሜሪካ ገበያ ውስጥ ለመግባት ከፍተኛ ጥረት ያደረገው የኢትዮጵያ አበባ ላኪዎች አሁን ላይ ይህ ታሪፍ እንቅፋት እየሆነባቸው ነው ተብሏል። ሪፖርተር እንደዘገበው በአሁኑ ወቅት በአሜሪካ የሚጣለው አስር በመቶ ታሪፍ ለአዲስ የተቆረጡ አበባ ላኪዎች ከባድ ፈተና ፈጥሮባቸዋል ተብሏል። ይህ አዲስ ታሪፍ በአሜሪካ ላይ ከዚህ ቀደም በነበረው ሶስት በመቶ የ የአበባ ቀረጥ ላይ የሚጨምር ሲሆን ይህም ከፍተኛ ጭማሪ ላኪዎች ባለፉት አራት አመታት በአሜሪካ ገበያ ያገኙትን እድገት ሊያግዘው ይችላል ተብሎ ይጠበቃል። ምንም እንኳን ከኢትዮጵያ ከሚላከው የአበባ ምርት ውስጥ ሁለት ሶስተኛው ወደ ኔዘርላንድ የሚሄድ ቢሆንም አሜሪካ ባለፈው ዓመት 45 ሚሊዮን ዶላር ገቢ በማስገኘት ተስፋ ሰጪ ገበያ ሆና ቆኝታለች። የዕለቱ መረጃዎቻችን እነዚህን ይመስሉ ነበረ። መልካም በዓል።